አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስትልኝ የሚንበር ቲቪ ቻናል ቤተሰቦች፣ ዛሬ ይዤላችሁ የመጣሁት የህልም ፍቺ እንግዲህ የልብስ እና ልብስ መሰል የህልም ፍቺዎችን ይዤላችሁ ቀርብ ያለው፣ እስከ ቪዲዮ መጨረሻ ድረስ ተከታተሉን። ሁልጊዜ በዚህ ቻናል አዳዲስ የህልም ፍቺዎች እንዲደርሷችሁ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ ላይክ እያረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁ ተከታተሉን። ዛሬ እየላችሁ የመጣሁት እንግዲህ የልብስ ነጋዴን በተመለከተ ነው። የልብስ ነጋዴ በማህበረሰብ ውስጥ የላቀ ማዕረግ የሚኖራቸው ሰው ምሳሌ ሲሆኑ ይኸውም ገጣሚ፣ ባለቅኔ ወይም ሌላ አይነት ጥበብ ሰው ሊሆኑ ይችላሉ ማለት ነው። የልብስ ነጋዴ ሆኖ ካየ አንድ ሰው ገጣሚ፣ ባለቅኔ ወይም ደግሞ ደራሲ የመሆን እድል አላቸው ማለት ነው። ሁለተኛ ላይ የምናየው ደግሞ የሚስቱን ልብስ መሸፈኑን ወይም መጠገኑን ያለመ ወይም መስፋቱን ያለመ ማለት ነው። የሚስቱን ልብስ ማንኛውንም አይነት መስፋት ወይም መጥቀሙን ወይም ደግሞ መጠገኑን እንደማለት ነው። ያየ ከባለቤቱ ጋር መጋጨትን ያሳስበዋል ማለት ነው። በሶስተኛ ደረጃ የምናየው በወገብ ላይ የታሰረ ጨርቅ ወይም አንሶላ ካየ ማለት ነው። ይህ ማለት የህልም ፍችው እንደ መቀነት ወገብ ላይ የታሰረ ጨርቅ ወይም አንሶላ፣ በአንድ ላይ የሚኖሩ ነገር ግን ምንም አይነት ጾታዊ ግንኙነት የማያደርጉ ባልና ሚስት ማሳያ ነው። በአራተኛ ደረጃ የምናየው ውድ ልብስ መልበሱን ያለመ። አላሚው ወይም ባለ ህልም ያየው ሰውዬ ውድ ልብሶችን ካየ የላቀ ንብረት ውድነትን ያለው ልብስ መልበሱን ያለመ በብልጽግና ይበሰራል። ይህም በአለማዊ እና በገንዘብ በአለማዊ ህይወቱ መሆኑን ነው። ሌላው ደግሞ በአምስተኛ ደረጃ የምናየው ከቆዳ የተሰሩ ልብስ መልበሱን ያለመ ከቆዳ የተሰሩ ልብሶችን ለብሶ ካለመ ከኃጢአት መቆጠቡንና ሰዎችንም ወደ ንስሀ ወይም ተውበት የሚጠራ መሆኑን የማሳያ ነው ማለት ነው። በስድስተኛ ደረጃ የምናየው የሞተ ሰው አረንጓዴ መልበሱን ማለም። አንድ ሰው ወይም አላሚው የሞተ ሰው አረንጓዴ ልብስ ለብሶ ካየ ይህም አላህን ምሕረት መቀዳጀቱን አብሳሪ ነው ማለት ነው። የአላህን እዝነት ወይም ማህርታን መቀዳጀቱን ማለሙን ማለት ነው። ነጭ ልብስ መልበሱን ማለም። ይህ ማለት ደግሞ ነጭ ልብስ መልበሱን ካለመ ወይም ህልመኛው ካየ አስደሳች ዜና ምልክት ነው ማለት ነው። በሚያስደስቱ ነገሮች ይበሰራል ማለት ነው። በስምንተኛ ደረጃ የምናየው ልብስ ሰፊ ወይም ነጭ መልበሱን ማለም። ይህም የገበያ እጦት ያሳስበዋል። ይህ ማለት ገበያው ይቀዘቅዛል ወይም ደግሞ ነጋዴም ከሆነ የማግ ነጋዴም በተመሳሳይ ትርጉም ይሰጣል እንደማለት ነው። በዘጠነኛ ደረጃ የምናየው ጥቁር መልበሱን አለ። በሀገራችን ጥቁር የለበሰ እንደ ሀዘን መገለጫ ነው። በህልሙ ደግሞ ይህንን ካየ ህልመኛው ጥቁር ልብሶችን የሚያዘወትር ሰው ከሆነ ክብረትን፣ ሀብትን፣ የደረጃ መመንደግን በማዕረግ ከፍ ማለትን አብሳሪ ነው ማለት ነው። በአስረኛ ደረጃ የምናየው ቀይ ልብስ መልበሱን ለህመምተኛ ቀይ ልብስ መልበሱን ለህመምተኛ ካልፈተ ህይወቱን ወይም ለድሀ ከቀደመው የከፋ ህይወቱን መውጣቱን ያበስረዋል ማለት ነው። በአስራ አንደኛ ደረጃ ለወንደላጤ ለወንደላጤ ጋብቻን አብሳሪ ነው ማለት ነው። ወንደላጤ ልብስ ለብሶ ከታየ ጋብቻን ያበስረዋል ለሴትም ለወንድም ማለት ነው። በአስራ ሁለተኛ ደረጃ ቢጫ መልበሱን ያለማል። ቢጫ መልበሱን ያለመ ከሚያቃዥ እና ከሚመረቅ ጥቁር ከሚመረቅ ቁስል ያስጠነቅቀዋል ማለት ነው። በ13ተኛ ሰማያዊ መልበሱን ያለመ ሰማያዊ ልብስ መልበሱን ካለመ አንድ ሰው ውጥረትና የህይወት ውጣ ውረድን ያሳያል ማለት ነው። በ15ተኛ ሐር መልበሱ ያለመ የሐር ልብስ መልበሱን ያለመ ሰው ከእምነተ ህይወቱ ረገድ ባለው ችልተኝነት ወይም ዝንባሌ ምክንያት የቀጣዩ አለም ኪሳራ እንደሚሆን ያሰጋዋል ማለት ነው። በ16ተኛ የታጠበ ልብስ መልበሱን ያለመ የታጠበ ልብስ መልበሱን ያለመ የድህነት ምልክት ነው ማለት ነው። በ19ኛ የምናየው የጥልፍ ልብስ መልበሱን ያለመ ወይም በጥልፍ የተሰራ ልብስ መልበሱን ያለመ ሀላሚው፣ ይህ ህልም እንግዲህ ፍቺው ለገበሬ መልካም ምርት አመት ይጠቁማል። አለዚያ ግን በሀብት ወይም የልጅ ማፍራት ይበሰራል ማለት ነው። በደማቅ ቀለማት በተጌጠ ልብስ መሸብረቁን ያለመ ሀያኛው ማለት ነው። በደማቅ ልብስ ማጌጡን ወይም ማሸብረቁን ያለመ ጉረኛ ሰው መሆኑን የሚያመለክት ነው ማለት ነው ትርጓሜው የጠፋበትን ልብስ ማግኘቱን እንደተናገረ ያለመ የጠፋበትን ልብስ ማግኘቱን እንደተናገረ ያለመ፣ ይህ ደግሞ የአረብ ምድር እንደሚያቀና ያመለክታል። ውድ የበልግ ቲቪ ቻናል ቤተሰቦች ዛሬ ይዤላችሁ የመጣሁት እንግዲህ ልብስን በተመለከተ ይህንን ይመስላል። በቀጣዩ ደግሞ ሌሎች የህልም ፍቺዎችን ይዤላችሁ እቀርባለሁ። በበልግ ቲቪ ሁላችሁም እንደምታበረታቱን እንደደገፋችሁን ሁሉ ወደ ሰባት ሺ እየተጠቀ